ምስኪን አሳዘነሩ ምን እንዳለች አያችሁ እ እዚህ ጋ እንደዛ የሆንኩ አንተ እሷን ለማጽናናት ሄድኩ እኮ አለች፣ አለቀስኩት። በዚህ ማለት ነው ሰው ያውቃል። ለምን ያረገዘ ሰው ምንም ነገር አያውቅም፣ እርጉዝ ሴት ይታውቃለች ይሄንን ነገር ማለት ነው። አንቺ ሌላ ሰው ለማጽናናት አይደለም ለባልሽ ለአንቺ ራሱ በቃ እንዴት እንዴት የሚያማ የወለደ ሰው ያውቃል። የቡታጅራ ወንዶች ማለት ነው። ምንድነው ዩቱበሮች በየጊዜ በሴት ላይ መለጠፍ ምንድነው ይሄ? ስራ ምን አይነት ስራ ነው? ወንድም ያው ነው። ሁላቸውም ሁላቸውም ይለጠፋሉ። ነው መንግስት የለም ቡታጅራ

ማለት ነው። ሴትም ወንድ ባህላችን አንድ ፍቅረኛ ካለ

አንቺ የሩታና አባት ዘቀዘቀች። ለምን ትገባለች እዚህ ቤት ምን ፈለሽ ነው? የሩታ አባት ዘቀዘቀች ለአይሚ ፎቶ ፕሮፋይል ላይ ያጠቅማ ኮ ዘቅዝቃለች። አንቺ ወይኔ፣ እቺ ዕብድ፣ እቺ ዕብድማ ብሎክ አድርጊ፣ ብሎክ አድርጊ። ይዘቅዝቃት ለምንድነው አባትና እናት የሚዘቀዝቁት ግን? አይምሮ የላቸውም ወይ እነሱ? አባትና እናት የላቸውም እንደ ከእንጨት ሳጥፋ እሷ ወስታ

ሲጀመርች እኮ ለአይሜ ደጋፊ አይደለችም። አውቃ ፖርፋይሎ ጠቅማ እንደዚህ ታደርጋለች። የአይሜ ተዋሷ ተውሰጡ ብሏሷ አንድ ነገር ሲፈጠር እናት እና አባት ጋር ይሄዳሉ። እናት ጋ አባት እነሱ ምንም አያቁም፣ ቤታቸው እየተቀመጡት እነሱን ይዘቀዝቃሉ። ረ ምን አይነት ናቸው? በእግዚአብሔር እናት አባት ኮምም ያልጠፋው ጥፋት ሆይ ያላት ብለው ነው ማያዘቀዘቁ እናት አባት ኮ ክብር ነው። እግዚአብሔር ልቦና ይስጣቸው። ሌላ ምን እንላለን? በኢየሱስ እንዴ እንዳንቺ እናት አስብ እሺ፣ የሰው እናት። ይሄኮ የራሱ እናቱ የማያከብር ሰው ነው እንደዚህ የሚያደርጉን ታውቃላችሁ? አዎ አለ አንድ አንድ ባለቅ የለእናቱ መልስ የሚሰጥ እናቱን ማያከብር አለ። እሱ ነው እንደዚህ የሚያደርገው እንጂ ለእናቱ ክብር ያለውማ እንደዚህ አይነት ነገር በፍጹም አያደርግም። ጭራሽ ደግሞ መታ እዚህ ጋር ትስቃለሽ ሽ ለዝጋ ጥርስሽ ይርገፍ ካልኩኝ ኃጢአት ነው አለ። በዚህ ነገር ምን ያጣታ አለ ማሪ ሰው የሰራው ኃጢአት ነው ብለው እንደዋን እንትናልኩኝ ልጆቹ ለምን ወጡ? እንደምን ምን ፈጠረ ደው እኔ ጌታን እራሴን አመመኝ። በጣም ተናደድኩኝ። እንዴ እንዴ ማይገቢ አመላለስ ነው ያናደድኩኝ። ስሙ ምንም አልተፈጠረም። ታዎች በቃ ይሄ እኮ የትላንትና ነው። ዛሬ ግን ምን ሆኖ እንደዋሉ አናቅም። እኔ አናድደኝ ምንም አይደለም እኮ እሱ በቃ እሷ ለጠየቀሽ ጥያቄ ምን አገባሽ? እንደዚህ ያደርጋሉ ምናምን በቃ የሆነ አይ እሱ ወንድ ስለሆነ ምናምን እኔ እተኛለሁ። በቃ ትቆያለሽ ወይ ቤትን ትዘጋለሽ?